ሰላም ራሂል ደሳለኝ ይባላለሁ። የከፍተኛ ግብር ከፋይ ቅርንጫፍ ጽህፈት ቤት የታክስ ከፋዮች ትምህርትና መረጃ አቅርቦት የስራ ሂደት ነኝ። ዛሬ እንድነጋገርበት የምፈልገው ስለ ህግ ተገዥነት ነው። ህግ ተገዥነት እንግዲህ ሲባል ለወጣው ህግ መገዛት፣ ፈቅዶና ወዶ ለህጉ መገዛት ወይም ደግሞ በህጉ ላይ የተቀመጠውን መፈጸም ማለት ነው። ለህግ ተገዢ አለመሆን ማለት ደግሞ ለወጣው ህግ አለመገዛት ማለት ነው ማለት ነው። በግብር ከፋዮች ዘንድ አራት አይነት የህግ ተገዢነት ደረጃ ያላቸው ግብር ከፋዮቻችን፣ አንደኛው ለህጉ ተገዢ የሆነ ወዶ ፈቅዶ ህጉን በወጣው መሰረት ታክሱን የሚያሳውቅ ሲሆን፣ ሁለተኛ ደግሞ የተለዩት ለህግ ተገዢ መሆን እየፈለጉ የማይሳካላቸው የሚባሉ ደግሞ አለ። እነዚህ ደግሞ ምንድን ነው? ምንም አይነት የራሳቸውን ጥቅም ለማስከበር ብለው ሳይሆን በተለያየ ነገር ስልጠና በማጣት ሊሆን ይችላል። የተለያየ መረጃዎችን ፈልገው ላለማግኘትም ጥረት እያደረጉ ብዙ ጊዜ ከራሳቸው ጥቅም አንፃር ሳይሆን የሚሳሳቱ አሉ ማለት ነው። እነዚህ ደግሞ መስተንግዶቸው ምንድ ነው? ስልጠና በመስጠት መረጃን እንዲያገኙ መቼና በምን ወቅት ግብራቸውን ማሳወቅ እንዳለባቸው ስልጠና ይሰጣቸዋል ማለት ነው። ይሄ ደግሞ ለህግ ተገዥ መሆን እየፈለጉ የማይሳካላቸውን ወደ ህግ ተገዥነት እናመጣቸዋለን ማለት ነው። በሶስተኛ ደረጃ ደግሞ ሆን ብለው ከራሳቸው ጥቅም አንፃር ስተትን እየፈጠሩ ለህጉ ተገዥ መሆን የማይፈልጉ አሉ። ግን ህግ ሲከታተላቸው ደግሞ ወደ ህግ ተገዥነት የሚመጡ አሉ ማለት ነው። እነዚህን ያው መስተንግዷቸው ምንድን ነው? መረጃ መያዝ፣ ኦዲት ማድረግ፣ የተለያየ ስተታቸውን በተጨባጭ በማግኘት ወደ ህጉ እንዲመጡ ይደረጋሉ። በአራተኛ ደረጃ ደግሞ ያሉት ግብር ከፋዮቻችን ለህግ ተገዥ ላለመሆን የቆረጡ ተብለው ተለይቷል። እነዚህ ሲጀመር ያለመረጃ ንግድን የሚነግዱ የተለያየ የህግ ሪከርድ ያላቸው ናቸው። ሲጀመርም ህጉን ላለማክበር መረጃ ሲጠየቁ የማይሰጡ ናቸው። እነዚህን በኢንቴሊጀንስ ተከታትሎ ወደ ህጉ እንዲመጡ ያልከፈሉትንም ታክስ ደግሞ እንዲከፍሉ ይደረጋሉ ማለት ነው። ዛሬ ላይ ግን በደንብ እንድናየው የምፈልገው ህግ ተገዢነት ምንድን ነው? ብዙ ጊዜ ግብር ከፋዮቻችን ለህግ ተገዥ ነን ይላሉ። ለህግ ተገዢ የሆኑት ግን ምንድን ነው? የውሳኔ ማስታወቂያ ወጥቶ እየከፈሉ አመቱን ሙሉ በውሳኔ ማስታወቂያ ኑ ክፈሉ እየተባሉ እየተወተወቱ እየከፈሉ እኔ ለህግ ተገዥ የሚል አስተሳሰብ አላችሁ። ይሄ አስተሳሰብ መቀየር መቻል አለበት ማለት ነው። ምክንያቱም ህግ ተገዥነን ካልን ለወጣው ህግ መገዛት መቻል አለብን ፈቅደን ወደን። ለምሳሌ ግብር ስናሳውቅ ከአንድ እስከ ሰላሳ ግብር ማሳወቅ አለብን ተብሎ ህጉ ላይ ተቀምጧል። ስለዚህ በዛው ወቅት ግብራችንን ማሳወቅ መቻል አለብን። በወጣው ህግ መሰረት ሳንከፍል ቀርተን ግብር ሰብሳቢው መስሪያ ቤት የውሳኔ ማስታወቂያ አውጥቶ ና ክፈል ስንባል እየከፈልን ለህግ ተገዥነን ልንል አንችልም። ስለዚህ ግብር ከፋዮቻችን ይህንን ልዩነቱን አውቀን ለህግ ተገዢ የሆነው ማን ነው? ለህግ ተገዢ የሆነው ደግሞ መስተንግዶው ምንድን ነው? በአብዛኛው በየአመቱ ለህግ ተገዥነታቸው ከፍተኛ የሆነ ግብር ከፋዮች ሲሸለሙ እናያለን። እና እዛ ላይ እንድንደርስ ምንድን ነው ማድረግ ያለብን? በወጣው ህግ መሰረት ግብራችንን መክፈል አለብን ማለት ነው። ሳንጠየቅ በፈቃደኝነት መክፈል ስላለብን ነው። የህግ ተገዥነቱ ይህንን ይመስላል። አመሰግናለሁ ስላዳመጣችሁ።